አወቅሽ አወቅሽ ሺ ሲሏት መጽሐፍ አጠበች። የባሏ መጽሐፍ አጠበች ማለት አሁን ነው እንግዲህ። እዩልኝ፣ አንተ ደግሞ እንደው ጭራሽ አበባ ይዞ ቤት አስመጣለህ። ኧረ ታግሰንህና ነው ታ ዝም ብለንህ ናው ታ ውርጅብኝ እንዳይወርድብህ። እኛኮ ሀይሚ ልትረዳት ነው ይዘህ የመጣኸው አሟት፣ ልትረዳት ነው ብለን ነው በቀደም ዝም ያልንህ ባለፈው የተቀበልነህ ጎበዝ ጎበዝ ያልንህ፣ እንጂኮ ባለፈው እኮ ብሩኬን ራሱ ሴት ልጅ አይደለች እንደ ያተንካት ምናን ብለህ ከሱ ጋር ልትደባደብ ልጀምር ስትል ራሱ ዝም የተባልከው ተረድተንህ ነው። ሀይሜን ልትረዳት የመጣ መስሎን ነው እንጂ እንደዚህ ቀስ ቀስ እያልክ ሌላ ስርድ ረግ ጭራሽ አየ፣ ዛሬ ሰው ፊት ሲሰጡት ምን ይጠይቃል ነበር የተባለው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ በዝዝዝት ትርፍርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጦች፣ የኔ ምርጣ ምርጦች። እንግዲህ ጨረቃዎች መታወር ዛሬ በሀይሚዬ ቤት እንግዲህ ትላንትና የተፈጠረውን ሁላችንም አይተናል ና እንግዲህ ሀይሚ እየጠበቀችው ሌላ ነው፣ እሱ ደግሞ ሰውየው ሌላ ነው እና ጭራሽ የቤቴ መመላለስ ጀመረ። አንዳንድ ጊዜ እውነት ነው፣ እኔ ስደት ላይ እያለሁ ማለት ነው። ታክሲ እውነቴ ነው፣ ጣፍቼ ሲሰራ ታክሲ ተሳፍሬ እርቄ ነበርም ወርደው እታች ነበርም ወርደው፣ እውነት ለመናገር ከቤቴ ከምሰራበት ስራ ቦታ ሩቅ ነው ምወርደው። ከዛ በግሬ ነው ምግብ ምክንያቱም ዝም ብለን በቃ ለማንም ሰው ቤታችንን ማሳየት የለብን። ይሄ ሰው እየታልኮስ ቢሆን የምር ባለፈው ሀይምዬን እንግዲህ እንዳያችኋት አማት ሊረዳት ነው የመጣ ተከትሏት። ከዛ ወዲህ ግን እያደረገ ያለው ነገር በጣም ደስ አላለኝም። ደስ አይልም፣ ይደብራል። በቃ አሁን ኦልሬዲ ልጁ የያዘው ስራ ምንድነው? ሁለቱን የማለያየት ስራ ይዟል። ገባችሁ? ሁለቱን በቃ የማባባስ እና ሀይምዬም እንግዲህ ዛሬ ስለዛ ጉዳይ መልስ ልትሰጥ መታለች። ያለችውም በቃ የማታውቁትን ሰው ወይም ደግሞ የሆነን ሰው ቤታችሁን ማሳየት የለባችሁም። ምክንያቱም በፈለገው ሰዓት ሰተት ብሎ ዘው ብሎ ያለ ፈቃድ ቤታችሁ ስልክ ገባብኝ ና። አንዳንድ ጊዜ ከባድ ነው ነገሮች፣ እግዚአብሔርን። አሁን ባለፈው አላሰበችሁም፣ ቤቷን አሳየችው። ከዛ ወዲህ ትናንት ራሱ ማለት ነው በጣም ከባድ ጸብ፣ ከባድ ድብድብ ነበረ። ምን ፈልገህ ነው ከሀይሚና ህይወት ወጣ። በቃ ደብራል አቃለሁ። ነገ ጠዋት ይቅር ትሉት አላችሁ፣ ይቅርታ ብሎ ሲመጣ ይቅር ትሉት አላችሁ፣ አንድ ናችሁ፣ ቻናል ከፍታችሁ ተሰጡት አላችሁ ምናም ነገር ይሄ ሳይታለም የተፈታ ነው። በደንብ እናቃለን። ይሄንን ግን ደግሞ በእናንተ መካከል ገብተው ደግሞ ሲያላውሱ ሲበጠብጡ፣ እናንተን ሲያለያዩ ሲያጣሉ ስናይ እኛ አያስችለንም፣ እንናገራለን። በእርግጥ እናንተ ተናግራችኋል፣ አትናገሩ፣ ሰውን አትሳደቡ ብላችኋል ግን ደግሞ እኛ ያስችለንም ስለምንወዳችሁ ማለት ነው። ሰው በመካከላችሁ ሲገባ ደስ አይለንም። እና ነገሮች ከባድ ናቸው። ስልክ እየገባ በጣም እየረብሸኝ ነው። እና ዛሬ እንግዲህ ሀይሚና፣ ብሩኬ ሀይምዬ፣ ያው ለብሩኬ ያለውን ነገር እያስረዳችሁ ነበር። እኔ የሚገርመኝ ነገር አንድ ነገር ሀይምዬ፣ ከዚህ በኋላ እናንተ አብረን አንቀጥልም ተለያይተናል የመጨረሻ ነው ብላችሁ ነበረ። እና ሀይሚዬ፣ ዛሬ ለምን ቁጭ በሽ ለብሩኬ ስለ ልጁ ማብራራትም ሆነ ማስረዳት ለምን ፈለግሽ? እንደዛ ከሆነ እንደው እኔ እኮ ሀይሚን አቃታለሁ። እግዚአብሔር ከልቧ የምትናገረው ነገር በጠቅላላ ከልቧ አይደለም፣ በቃ የልህ ወይ የንዴት ወይ ደግሞ የስሜት እንጂ በጭራሽ ከልቧ እንዳልሆነ አቃታለሁ። አያችሁ ዛሬ ቁጭባን እናንተ እኮ ብዙ ያልጨረስ ነው መልስ ያልሰጣ ነገር አላለች ግን አይደለም አይደለም ታው እውነት ነው። እናንተ ብዙ ብዙ ብዙ ብዙ ያልተዘጋ ፋይል እንዳላችሁ እናውቃለን። ያልተዘጋ ፋይል እንለያይ እኔ መቼም ላምናችሁ አልችልም። መቼም ሀይሚና ብሩኬ እንለያይ ብትሉ ስትሉ ብሰማ መቼም ላምናችሁ አይችልም። የምትለያዩ ከሆነ ዛሬ ታዲያ ለምን ለማስረዳት ፈለግሽ ቁጭ ብለሽ? ብሩኬ አዳምጠኝ፣ እኔ ስለ ልጁ ምንም የማውቀው ነገር የለም ምንም እሱ ስላለው ነገር ምንም የማውቀው ነገር የለም። በቃ ብላን ቀስ ብላ ተለሳለሳ ምናምን እያስረዳችሁ ነበርና ብሩኬ ደግሞ ምን ያንቺ ማስረዳት ለውጥ አለው? ትርጉም አለው? ሁለታችሁም እኮ እንደምትዋደዱ እኮ ያስታውቅባቸዋል። እኔ ለምን እየወጣችሁ እዚህ እንደምትጨቃጨቁ ምንም ሊገባኝ አይችልም። እግዚአብሔርን ነው ምላቸው። እናንተ በነገራችን ላይ በፍቅር ብትመጡ ቪዲዮችሁ ይታይላችኋል በፍቅር ብትመጡ እራሱ ሁሌ ቪዲዮአችሁ ይታያል። የዚህን ያክል ይታያል። የዚህ ሰሞኑን ያክል አሁን ቪዲዮአቸው የበፊቱን ገብታቸው ታይት ይታያል። እንደው ዝም ብላችሁ ቤተሰቦቻችን አንድ ሰሞን እንደው እናስጨንቃቸው ብላችሁ ካልሆነ ማለት ነው። አስጨናቂ ብያችኋለሁ። በቃ አስጨናቂ እና እንግዲህ ይህንን ነገር ለማስረዳትም ነው ብሩኬን እየጠራቸው የነበረው ማለት ነው። ግን ከብሩኬ ጋር ይህንን ነገር እየተነጋገሩ እያሉ ይህንን ነገር ለመፍታት እየጣሩ ባሉበት ሰዓት ልጁ ጭራሽ ይባስ ብሎ አበባ ይዞ መጣ። አበባ ይዞ መጣ። እግዚአብሔርን እንኳን አይደለም አበባ ነጥቆ መወርወር ይቅርና ብሩኬ በቦክስ ቢለው ዛሬ ምንም እንትን አይለኝ። በጣም ይደብራል። ልትረዳት መጣህ። የሷን ሕይወት ለማበላሸት መሞከር ምን ማለት ነው ይሄ? ምን አይነት ስብዕና ነው ያለ? ዛሬ እኔ አይናቸው ላይ ያየሁት ነገር በቃ የሰላም ነው። ታውቃላችሁ፣ ይሄ ፍቅር አለ አይደል? ሀይሚዬ ስታስረዳው ብሩኬ፣ ይሄ እኮ እንደዚህ ነው፣ እኔኮ ስለ ልጁ ምንም አውቀው ነገር የለም ምናምን ምናምን ምን አምን እያለች ስታስረዳ፣ እነዚህ ልጆች በቃ ይዋደዳሉ። ሀይምዬ ተለያይተናል ምናምን ብላ ያወራችሁ ባለም በቃ ከልቧ አይደለም ካንገቷ በላይ በቃ እኔ እና የሱ ጉዳይ ምናምን ያሉት ውሸታቸው ነው ሁለቱም ማለት ነው። እና የኔ ውዶች፣ የኔ ምርጫ ምርጦች፣ ነገ ሰላም እንደምትሆኑ አምናለሁ። ነገ አንድ እንደምትሆኑ አምናለሁ። ሰው ግን በመሀላችሁ አታስገቡ። የምሬ ነው። ትልቅ ሪስክ ነው፣ አታስገቡ። ይሄ ልጅ ከህይወታችሁ መውጣት አለበት። እንዲ አቅጣጫው እኮ አላ አይደለ በቃ ሀይሚን አፈቀርኳት ወደድኳት አይነት ነገር ሊጫወት ነው። ታውቃላችሁ ተለካስ ሆንኛ በምን እናቃለን? እኔ እውነቴ ነው የምላችሁ። ፍፄ ግደለኝ፣ ፍ በጣም ምርጥ ጓደኛ ነው። ብሩክም ተናደደበትም፣ ተቆጣው፣ ምንም አለው ምንም አላለው በትግስት በቃ እኔ እኮ እንደዚህ እንደዚህ ነው አለቀ። ለምን ከቦታ ጅራ መጣሃት ብሎ ቢናደድበትም ምንም አላለ። ግን አንድ ነገር ልንገራችሁ፣ ይሄ ቪዲዮ በጣም ትልቅ አስተማሪ ቪዲዮ ነው ትልቅ እየተለቀቀ ያለው ቪዲዮ እያንዳንዷ ቪዲዮ ተንትናችሁ ብታዳምጡት ፍቺ ብትሰጡት፣ እያንዳንዱ ትርጉም አለው። ለምሳሌ እንደ አጋጣሚ ሃይሚ ያንን ሰውዬ እቤቷ ይዘው መጣች፣ ግን ደግሞ ከኋላ ምን ይዞ መጣ ይሆን ይሄ ሰውዬ? ዛሬ አበባ ይዞ እየመጣ ሳተትቦ ቤቷ እየመጣ ህይወቷን ይረብሻል ብላ ግን በጭራሽ አላሰበችም።